ዛሬ ሶስት ወሳኝ ነገሮችን ለመናገር ነው የመጣሁት በሀይሚና በቡራ ማለት ነው። ስለዚህ ትናንትና ሀይሚ ፓስፖርቷን በማውጣቷ ደስ ብሎናል፣ በጣም ማለት ነው። ብሩክ ደግሞ ደንግጧል። የደነገጣበት ምክንያት ደግሞ እሱ ከሚያቸው ከሚሰማቸው እንዲሁም አንዳንድ ኮመንት ከሚጻፉትም በፊትም አሁንም እያየ ስለነበረ፣ እንግዲህ ሀይሚ አንዳንድ ስትናደድ የሆኑ ነገሮችን ሳትነግረኝ ትወስናለች፣ የሆነ ቦታ ትሄዳለች ብሎም ስለሚሰጋ ነው ፓስፖርቷንም የተቀበላት ማለት ነው። ከሱ ጋር ቢቀመጥ ግን ችግር የለውም እውነት ለመናገር ማለት ነው። ይሄን ተከትሎ ደግሞ ብዙ ነገር እየተባለ ነው። ሀይሚ ፓስፖርት ካወጣች እንወስዳታለን እሚል በጣም የሚል በጣም ብዙ ነገር እያየው ስለሆነ በእሱ ዙሪያ ነው የመጣሁት ማለት ነው። ሰላም ሰላም ቤተሰቦች እንዴት ናቸው አለው? ሰላማችሁ ይብዛ በያላችሁበት። በመጀመሪያ ውድ የጨረቃ ቤተሰቦች እነ ሀይሚና ቡራ በሰላም ስለመጡ ምንም ነገር ሳይፈጠር የደስታቸው ተካፋይ ስለሆናችሁ ደስ ብሎኛል። እንኳን ደስ አላችሁ። ሲቀጥል ሀይሚዬ ፓስፖርት ያወጣችው ከብሩክ እንዳትለይና ሁለታቸው አንድ የሆኑ ብሩክ ለስራም ሆነ ለምንም ሲሄድ ምናልባት እሱ በዚያ በሄደበት አጋጣሚ የመቆየቱ አድቫንቴጅ ቢኖር እሷ ደግሞ በምትናፍቅ ሰዓት መሄድና ከእሱ ጋር የምታሳልፍበትን ጊዜ አማራጭ እንዲኖራትና ወደ ውጭም ከብሩክ ጋር አንዳንድ ስራዎችን የመስራት ቻንስ ካላት እንድትሰራ በማሰብ እኛም ደስተኛ ነን፣ ይህን ፓስፖርት ስላወጣች ማለት ነው። ነገር ግን አሁንም በፊትም አንዳንድ አስተያየት እየተሰጠ እያየው ነው ማለት ነው። ያ ማለት ምን ማለት ነው? ሀይሚ ፓስፖርት ስላወጣች ሀይሚና ብሩክን ለመለያየት ሀይሚዬን የሆነ ቦታ እንወስድሻለን። ያ ማለት ከሄድሽ የማይቀር ደህና አገር ወደ አሜሪካ ትምህርትና የትምህርት ሁኔታዎችን አመቻችተንልሽ እንድትማሪ እንፈልጋለን። ስለዚህ ፓስፖርት ካወጣሽማ ስልክ ቁጥርሽን እንፈልጋለን። ስልክ ቁጥሯን ስጡን የምትሉ ብዙ አላችሁ። ይሄን ማድረግ ለምን አስፈለገ? እኛ የምንፈልገው እኮ ሀይሚ ፓስፖርት ያወጣችሁ እኮ ሀይሚና ቡራ እንዳይለያዩ ነው ሀይሚና ቡራ አሜሪካ ሚሄዱ አውሮፓ ሚሄዱ ዱባይ ሚሄዱ አብረው እንዲሄዱ አብረው እንዲሆኑ ነው እንጂ ሀይሚን ነጥላችሁ ወስዳችሁ ብሩክ እንዲከፋው አንፈልግም ማለት ነው እኛ ኦዲንስ ትክክሉን ነው የምንናገር እውነት ለመናገር ስለዚህ ሀይሚ ፓስፖርት አወጣች ትናንት ሀይሚ ፓስፖርት ከማውጣቷን በፊት አሁንም ካወጣች ጀምሮ በጣም ብዙ ነገር እየተባለ ነው ምክንያቱም በቃ ሀይሚን ወደ አሜሪካን ወስዳታለን፣ ወደ አውሮፓን ወስዳታለን። ብዙ ቦታ መሄድ የምትፈልግ ልጅ ናት። ኦኬ ሀይሚ የትም ቦታ ብትሄድ የመስራት የመኖር አቅሙ አላት አይደለም። በውጭ ሀገር፣ በሀገሯም ሰርታ እየኖረች ነው ማለት ነው ኢትዮጵያ ውስጥ። ነገር ግን ሀይሚና ቡራ ለመነጣጠል ሳይሆን ሀይሚና ቡራ አንድ ላይ የሚሆኑበትን መንገድ ነው ማመቻቸት ያለባችሁ። አሜሪካ ውሰዷቸው፣ የትም ቦታ ይሄዱ። ደህና የተሻለ ስራም አግኝታችሁ ከሆነ ለሀይሚና ለቡራ አንድ

ሀይሚን አሜሪካም ሆነ የትም ቦታ ወስዳችሁ ብሩክ እንዲከፈው እኛ አንፈልግም። እውነት ለመናገር እኛ እኮ የምንፈልገው ሀይሚ ደስ ሲላት ብሩክ እንዲከፈው አይደለም፣ ብሩክ ደስ እንዲህ ሲለው ሀይሚን እንዲከፋት አይደለም። ስለዚህ አሁንም ትክክለኛና የምታስቡ ሰዎች ካላችሁ ሀይሚን ከብሩክ ለመነጠል አትሞክሩ። ፓስፖርት ስላወጣች ሀይሚን ለብቻዋ ለመውሰድ ሀይሚን እንዲናደርግላታለን ከረዳችሁ አብራችሁ እግዟቸው። እውነቴን ነው የምላችሁ፣ የሁለቱን እድገት የሁለቱን ማደግና የሁለቱ ፍቅር እንዲቀጥል አብረው እንዲሆኑ ከፈለጋችሁ ሀይሚን ብቻ አይደለም ነጥላችሁ መውሰድ ያለባችሁ። ሀይሚን ምትወስዷት ለምንድን ነው? ለዛ ማስታወቂያ እናንተ ለራሳችሁ ልታሰሩ ነው ወይስ ደግሞ ለምን እንደሆነ አልገባኝም። ይሄ የተሳሳተ መንገድ ነው፣ እውነት ለመናገር ማለት ነው። ሲቀጥል ደግሞ ሀይሚዬ ለብሩክ የገባችለት ቃል አለ፣ የሁለት መቶ እንድታከብርለት። ሀይሚዬ ነገሮች ሲመቻችሁ ብታከብርለት ደስ ይለኛል። ስለ ሀይሚ ደግሞ አስተያየት የምሰጠው ነገር እርማት የምትወስደው ነገር አለ። ከመጀመሪያው እስካሁን ድረስ እኔ እንዲሁም ቪዲዮቿን እየቆረትኩ ነው፣ ቪዲዮቿን ስላችሁ ፎቶዋን እየቆረትኩ ነው። አንዳንዴ በቃ ማለት ለመስራትም ትንሽ እንትን እያለኝ ነው ምሰራ ማለት ነው። ያን ያልኩበት ምክንያት ወደ መጨረሻው ሽሽር አስቀምጣለው ማለት ነው። መሆን ስላለበት ሀይሚ ምንም ነገር እንከ ምሯት ሳይሆን በቃ ነገሮችን እያስተካከለች እንድትሄድ ነው የምንፈልገው ማለት ነው። አንዳንድ ነገሮችን እየቀረፈች መሄድ አለባት። እኛ ከምናየው ለእሷ ማ ይታያት ለእኛም ይታየን ማለት ነው። ስለዚህ ሀይሚና ቡራ ማለት ነው፣ ሀይሚና ቡራ ምንም ቢሆን መለየት የለባቸውም። አሁን ቡራ ለስራ ሊሄድ ነው አይደል? አሁን ለምሳሌ ቡራ ለስራ አሁን በሚሄድበት ሰዓት ግዴታ ሀይሚ ትሂድ ማለት የለብንም። እውነት መውነት ለመናገር ሂዶ ስራውን አሳክቶ ሲመጣ ለእንጆይ እንዴት ነው ለመዝናናት አብራ ብትሄድ፣ በሁለተኛው በድግመኛው ጊዜ ሲኖረው እንደዛ ብትሄድ ችግር የለውም። ወይም ደግሞ ሀይሚ የምትሰራው ስራ ብሩክ አመቻችቶላት አብረው የሚሄዱበት አድቫንቴጅ ካለ ችግር የለውም። ግን አሁን ብሩክ ቀጠሮ ደርሶበት ለስራ የሚሄድ ከሆነ በዚህ ሰዓት ሀይሚ ብድግ ብር አብራ የግድ እንድትሄድ ማድረግ የለብንም። ምክንያቱም ብሩክም ያሰበውን ነገር አሳክቶ ከዚያ ደግሞ ለሀይሚ አመቻችቶ አብረው የሚሄዱበትን ነገር ማድረግ ስላለበት ብሩክ ማለት ነው። ስለዚህ ያም ሆነ ይህ ሀይሚና ቡራን መለያየት የለባቸውም፣ እንዲለያዩም አንፈልግም። በመጨረሻም ለሀይሚ የማስተላልፈው ነገር ቢኖር ሀይሚዬ አንቺ ቆንጆ ነሽ፣ ታምሪ፣ ያለሽ ጎበዝ ነሽ። ሁሉን ነገር አሟልቶ የሰጠሽ ነሽ። መልክም፣ እውቀትም፣ አስተሳሰብም ከእድሜሽ በላይ ነው የምታስቢው። ያሰብሽውም አንድ ባንድ እየተሟላለሽ ነው። ታዲያ ይሄን ነገር ሲሟላለሽ ደግሞ ፈጣሪሽንም እያመሰገንሽ ነው። ስለዚህ ትንሽ የምታስተካክዩ ነገር አለ ብዬ የማስበው አለባበስ ላይ። እውነቴን ነው የምላችሁ አሁን ጽጌን ታቋታላችሁ። ጽጌ እኔ እወዳታለሁ፣ ግን ባለባበሷ በጣም ነው የምደብረኝ በጣም ማለት ነው። ስለዚህ አሁን ሀይሚ እንደ ጽጌ ናት ማለት አይደለም፣ እንደ ጽጌ አይደለችም ሀይሚ። አሁንም ትንሽ አለባበስ ማስተካከል አለባት። ታውቃላችሁ፣ ቡራሽም ስለሚይዘው መቼም የሀይሚን መጋፋት አይፈልግም። ስለዚህ አለ እዚህ ሀይምዬ ትንሽ አለባበሷን ማስተካከል አለባት። ሴት ልጅ ማለት ነው ሴት ልጅ ማለት ገላዋን ማሳየት ያለባት ለባሏ ብቻ ነው ይባላል። ከላይ እንደዚህ ክፍት የሆነ ነገር አለባበሷ እኮ ያምራል፣ ቆንጆ ናት፣ ግን ቢሆንም ከላይ እንደዚህ በጣም ክፍት የሆነ ነገር በጣም እንደዚህ ማለት ነው። ለምሳሌ ቡታጀር አስተደም እንደዚህ ይሄ ልብስ ነበር ለብሳ ሄደችው ብሩክን ለማግኘት ስትፈልግ ባለፈው እና ደግሞ ከስር እንደዚህ የምትለብሳቸው ቲሸርቶች በጣም አጫጭር የሴት ልጅን ብርቱ የሚታይ ምናምን፣ በቃ ብቻ ሰውነቷ ባይታይ ደስ ይለኛል፣ እውነት ለመናገር ምክንያቱም በቃ መሸፈን እግዚአብሔር የፈጠረልን እኮ ልብስ ገላችን ልንሸፍንበት ነው እና ሀይሚዬ መቼም ቡራ ታውቋታላችሁ የሀይሜን መብት መጋፋት አይፈልግም እና አይናገርም፣ ሸም ስለሚይዘው ማለት ነው። እኔ ይሄን ነው የማስበው። ይቅርታ አድርጉልኝ፣ ይሄን ስናገር እኔ ሀይሜን ጠልቻት አይደለም። ግን ደግሞ አለባበስ ላይ ሀይሜ ማስተካከል አለባት። ምናልባች ብሩክ ሊነግራትም ላይነግራትም ይችላል። ግን ቢሆንም ሸም ይዞት አይናገርም ስለሚፈራ ማለት ነው፣ ስለሚፈራ። ስለዚህ ሀይሜ። እንወድሻለን፣ እናከብርሻለን። አንድ ነገር ማስተካከል ያለብሽ አንቺ ቆንጆ ነሽ፣ አለባበስ ላይ አስተካከል። እንደዚህ ክፍትፍት ያለ ነገር ሆድሽን የሚያሳይ፣ እንዴ ለበሽታ ሳትዳረግም እንዴ? ብርድስ ቢመታሽ እንደዚህ ሆድሽ እየታየ ቲሸርት ምትለብሻቸው አጫጭሮች ናቸው።